እነኚህ ልጆች አሳዝኗቸው በማርያም በጣም ነው የሚያሳዝኑት። አንደኛ ወጣት እድሜ ላይ ናቸው፣ ቫይር ኤጅ ላይ ማለት ነው። ሁለተኛ ልጆች ናቸው፣ እልኸኞች ናቸው፣ አልሸነፍም ባይ ናቸው። ገና አልበሰሉም እኮ የምር ገና በጣም ይቀራቸዋል፣ አልበሰሉም። አንዱ ሲያወራ አንዱ ጸጥ ብሎ አያዳምጥም። ሁለቱም በቃ እሳት ላይ እሳት ናቸው እና ያ ደግሞ አተፍረዱባቸው ውስጣቸው እየተፈላለገ ግን ደግሞ ይሄ ሆዳበበው ብቅ ላወጣዋል የሚባለውን ቃላቶቻቸውን እነሱ ውስጣቸውን እያቆሰለ እንዲራራቁና በቃ እንዲጨካከኑ እያደረጋቸው ነው ማለት ነው። ሶ አሁን አስተራቂ ባይገባ ነው እኔ የምለው። የእውነት በሁለታቸው መሀል አስተራቂ በሚዲያ ካሜራ ይዞ ሲጀመር ማይሆን ነገር ነው። እንዴት ነው በሚዲያ እነሱ ራሳቸውን ሲጀመር፣ ሀይሚ ሶስተኛ ወገን አያስፈልግም ትላለች። በፊትም ማለት ነው እሱ አሁንም አትፈልግም። ሶስተኛ ወገን ገብታችሁ አታስታርቁ። ከቻላችሁ ለየብቻ ብቻ ከካሜራ ጀርባ ሀይሚን ለብቻ ብሩኬንም ለብቻ ማለት ነው። ብሩኬ ለመታረቅ ቅርብ ነው። አሁን ሀይሚ ነው። ሀይሚ የእውነት በዚህ ሰዓት በጣም ምክር ያስፈልጋታል። ሜቢ ቤተሰብም ዞር ብሎ ያያት አለ ብዬ አላስብም። ምክንያቱም እንደዚህ ስትሆን መቼም እህታችሁ ዝም ብላችሁ አታይዋትም። እንደዚህ ስትሆን እንደዚህ በቃ ከራሷ ጋር የማይመጣተን ስራ ስትሰራ ምንም ስራ ይሁን የእውነቴ ነው ምላችሁ ምንም ስራ ይሁን ያንን ስራ የሚያስከፋ ነገር ከሆነ ማንም ሰው እህቱ ቆሞ ያይም ሶ እነሱ እያየዋት አልነበረም ብዬ አስባለሁ። ወንድሞቿም ብቻ ሌሎቹ ማለት ለሌሎቹ እየሰማች አይደለም። ምክንያቱም እልህ ውስጥ የከተታችኋት እናንተ ናችሁ ማለት ነው፣ ይህ በሚያስጠላ መርዝ ቃላቶቻችሁ ማለት ነው እና ኢቨን ራሱ አሁን ነግሯችሁ በኮሜንት ምን ያህል እንደምትሰዳደቡ እንዲ ምን ያህል የአይምሮአችሁ ጥበት እያየሁበት እና አሁን ነግሯችሁ አሁን የእውነት በጣም ንጃ በጣም ነው። እሱ ሁሌ ይናገራል እኮ ተናገርኩ ተናገርኩ አይሰማም እና እየሄዱበት ብለዋል እኮ ባለፈው። እና ስለ መኪና እያወራች ነው። እና ያው ቀለደባችሁ እኮ እሱ ራሱ፣ ከፈለጋችሁ ታርጋ ላወጣ እንግዲህ መኪና ገዛላችኋለሁ አለ። ሰው እኮ የሚሰራው ለምንድን ነው? ለስኬት ነው አደለ? ለመለወጥ ነው አደለ? እሱ እየሰራ ምንድን ነው እንዲህ ለራሱ ካልሆነ ካልተለወጠ ስኬታማ ካልሆነ የሁሉ መልፋቱ ስራው ምን አንቺ የተሰደድሽ ማለት ነው። አንቺ እኔ ስተለውጭ ያለው ወይ ለውጤ ምንድን ነው ብለሽ፣ አስራ አመት አስራ አምስት አመት ሀያ አመት ስድስት አመት አለና፣ ስለዚህ የተቀመጥ ነው። መቼም ደልቷችሁ አደለም፣ ከቤተሰብ የተሰደዳችሁ ደልቷችሁ አድጓችሁ አደለም። የተሰደዳችሁ አለ እንዴ? እንደደላችሁ እዛው ታድጋላችሁ እንጂ። የምር ከቤተሰቡ ደልቶት ምን ብሎት የተሰደደ አለ ብዬ አላስብም። እሱ እናንተ የመጣችሁበትን ጎንጓችሁን አትርሱት እያልኩ ነው። የእውነት ሁሌ ነው የምላችሁ። ጎንጓችሁን የመጣችሁበት መነሻችሁን አትርሷት፣ ያቺ ጎንጎ ማለት ነው። አሁን እንደፈለግሽ ልታወሪ ትችያለሽ፣ እንደፈለግሽ ዋይፋ አለ፣ እንደፈለገ ምግብ የፈለገ ነገር አለ፣ ስደት ላይ ማለት ነው። ግን ደግሞ ነገ የነገውኑ ማሰብ አለባችሁ፣ የነገውኑ ማለት ነው። እሱ አሁን የምታወሩትን የአረባገር ሴትም አታሰድቡ አንድም ሁለትም ደግሞ፣ እናንተ የምታወሩትን የውስጣችሁ ነው እየታያለው ማለት ነው። እና እነኚህ ልጆች ለማለያዝ ሳይሆን ለማስታረቅ ከቻላችሁ ማለት ነው። ካልቻላችሁ ደግሞ ያው ዝምታ መልስ አለው አደለ? ዝም ማለት ነው እና እነኝ ልጆች ገና አልበሰሉም እኮ የምር ገና አልበሰሉም፣ ገና ወጣቶች ናቸው። እና እነሱ ላይ ይህ ሁሉ ስድብ እቃ ለማከፋፈል ድረስ ደርሳቸዋል እኮ ጀግኖች ናቸው እኮ እናንተ። ከዚያም አልፋችሁ እኮ ቻናልን ሪፖርት ማድረግ ጀምራቸዋል። እንዲህ እንዲያው አበሻ እኮ ከአበሻ አይጣልክ፣ የምር ከሀበሻ አይጣልክ። አሁን የእነሱ ቻናል ቢዘጋ እናንተ ምን ትጠቀማላችሁ? ምንም። አስመሳይ ማለት ይ ደግሞ ብሩክ አስመሳይነት አይነት ትሉታላችሁ ያንቺ አስመሳይነት እያለ ማለት ነው። ያንቺ አስመሳይነት እያለ አንተ አስመሳይነት አይነት ሉት ያለሽ የእናት የራስሽን ኃጢአት ደብቀሽ የራስሽን ግድፍ ደብቀሽ አንተ ኃጢአተኛ ነህ ማለትሽ ምን ያህል ይሄ አለማወቅ ነው አለማወቅ ነው። እና ያው አለማወቅ ኃጢአት አይደለም። አሁንም ትንሽ ተረጋጉ። የእውነት ልጆቹ የሆነ የማይሆን ቦታ እንዳይገቡ ሃይሚም ከቻላችሁ በምክር ጥሩ ጥሩ ኮሜንት በመጻፍ ጥሩ ጥሩ ቮይስ ምታወራት ካላችሁ በጥሩ በጥሩ እንድትመለስ ማለት ነው። ምክንያቱም እሱ አሁንም እልህ ውስጥ ናት። በተለይ ቡርኪ ስታይ ነው። ይሄ ምንድን ነው? ፍቅር ነው። እኔ ፍቅር ነው ነው ምለው ከቻልክ አንተ ተሸነፍላት ከካሜራ ጀርባ እንደምንም ብላ አውራት። አሁን ዛሬ የሆነ ቲክቶክ ላይ ለቋል እና እሱ ይህን ስለለቀቀ ሀይሚን ይተወታል ማለት አደለም። ይታረቃል እኮ የምሬ ነው። ሞላቸው መታረቃቸው አይቀርም፣ ግን ደግሞ የጊዜው ርዝመት ሊሆን ይችላል እና የሚያስታርቁ ሰዎች ራሱ አልቻሉበትም፣ የምር አልቻሉበትም እንጂ በዚህም ላይ ደግሞ ቤተሰብም የመግባት ጠልቃ መግባት አለበት ብዬ አስባለሁኝ። አሁን ሀይሜ ቤተሰቡ አንድ ሰው ጠልቃ ቢገባ መቼም ከወንድሞቿ ትዕዛዝ አትወጣለች ብዬ አላስብም። ማናችንም ማንወጣም አይደለም ከቤተሰባችን ትዕዛዝ ሶ አንዳቸው ቢገቡ የእውነት እዚህ በቃ የማሁን ሌላ ደግሞ እንዳትገባ ነው ይኔ የፈራሁላት የምር አሁንም እያለች ነው አሳይሃለሁ እያለችው ነው እና አንድ ሰው ይሄንን ደግሞ አለ አይደለ፣ እየጎዳት ያለው እልህኝነት ዋና ምንድን ነው? ይሄ ሰውን እንዳይጎዳ የምትፈልጉት አለ አይደለ፣ ይሉንታ ማለት ነው። ይሉንታ በጣም እየጎዳት ነው፣ ሀይምዬ ማለት ነው። እንትና ይሄ ዳኔ ተብዬው እየተጠቀመባት ያለው በምንድን ነው? በዚህ እኮ ነው የምር የምር፣ አፍቅሯዋት ወድዋት አደለም ዳኔ። ይሄ ሁሉ አንድ ወር ከምናምን ከእሷ ጋራ የተለያየ የተለያየ ቶፒክ እያመጣ እየሰሩ የነበረው የእውነት በቃ እሷ ሰውም ሊጎዳ አትፈልግም ይሄ ይሉንታ ማለት ያንን ሰው አለመስቀየም በቃ የሱ ብላችሁ ራሱ በቃ የማይሆን ነገር የእሱ እንዳይቀየም ብላችሁ ማለት ነው ታደርጋላችሁ እና ይሉንታ በጣም ይጎዳችኋል ማለት ነው አሁን ሀይሚጌ ጎልቶ የወጣባት ይሄ ነው እና አሁንም ብሩኪ አልሸነፍ ሲላት ምንድን አለችው አሳይሃለሁ ብሏለች። ገብታችኋል? እና እሱ ቢሸነፍላት ብዬ አስባለሁኝ ማለት የሆንም ሌላ ስህተት ውስጥ እንዳትገባው ማለት ነው። ሁለቱም በ በልህ በልህ ትንሽ ይከብዳል፣ የምር ይከብዳል። እሱም ላይ ማትፍረዱ። ይሄ ሁሉ እሱ ያውቅም። ይሄ የኦዲየንስ ትቢት ነው እንጂ የእውነት ብሩኬ ምንም ያውቀው ነገር የለም ክሄን እልህ ወይ እየተወጣችበት ያለው ብርኬ ላይ ስለሆነ ነው እሱም እንደዚህ የተናደደው፣ እንጂ የእውነት ብርኬም ላይም አትፍረዱ፣ ሀይሜም ላይም አትፍረዱ። የሁለታቸውም የምትወዱ የምታከብሯቸው ከሆነ ሁለታቸውም አትስደቧቸው ማለት ነው በነ